የደህንነቱ ሰው አቶ ጌታቸው አሰፋ አስመራ ገቡ። ከፌዴራል መንግስቱ ብርቱ አደን ተሰውረው የህዋት ቀኝ እጅ ሆነው የቀጠሉት የደህንነቱ ሰው ጌታቸው አሰፋ ለሕክምና በሚል አስመራ መግባታቸው ተዘግበዋል። ቀዳሚው ዘገባችን ነው። የፋኖና የመንግስት ኃይሎች የጀልባ ላይ ውጊያ ማድረጋቸው ተሰማ። የፋኖ ታጣቂዎች በጀልባ ሲጓጓዙ ጥቃት መክፈቱን መከላከያ አሳውቋል። በሌላ በኩል ደግሞ በእስክንድር ነጋ የሚመራው የፋኖ አደረጃጀት ከፍተኛ አመራር ከነ ታጣቂዎቹ እጅ የመስጠቱ ጉዳይ ቀልብ ሳቢ ሆኗል። እናስደምጣቸዋለን። በመጨረሻም ከነጩ ቤተ መንግሥት ከባድ ማስጠንቀቂያ ሾልኳል። ነውጠኛው የትራምፕ አስተዳደር ለአራት ኪሎና ዳሎ መሪዎች ቆፍ ላይ ናችሁና ረፉ የሚል ትእዛዝ ተሰምቷል። በመካከለኛው ምስራቅና በዩክሬን ጦርነቶች የተጠመዱት ዶናልድ ትራምፕ ድንበር ላይ ያለው የኢትዮ ኤርትራ ትኩሳት እንዳሰጋቸው በሹማምንቶቻቸው በኩል ይፋ አድርገዋል። በተመሳሳይ የአውሮፓ ሕብረት አስመራና አዲስ አበባ ለጦርነት አንድ እርምጃ ላይ ናቸው ሲል ተደምጧል። እንመለስበታለን። በውጭ ዜና ዘገባችን ሩሲያና ዩክሬን ዛሬ የሰላም ንግግር ይጀምራሉ ቢባሉም ፕሬዝዳንት ፑቲን አይሳተፉም ተብሏል። እነግራችኋለን። ጤና ይስጥልን ውዲ አንድ አፍታ ሚዲያ ቤተሰቦች ሰላምታችን በያላችሁበት የአለም ዳርቻ የረሳችሁ ከአንድ አፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል አብራችሁን ትቆዩ ዘንድ ግብዣችን ነው የደህንነቱ ሰው አቶ ጌታቸው አሰፋ አስመራ ገቡም። ከፌዴራል መንግስቱ ብርቱዋደን ተሰውረው የህዋት ቀኝ እጅ ሆነው የቀጠሉት የደህንነቱ ሰው ጌታቸው አሰፋ ለሕክምና በሚል አስመራ መግባታቸው ተዘግቧል። ጌታቸው ወደ አስመራ የገቡት ህዋት ከፖለቲካ ፓርቲነት በይፋ መሰረዙ ከተረጋገጠ በኋላ ትናንት ከሰዓት በኋላ ነው የተባለ ሲሆን ጠዋት ላይ መቀሌ እንደነበሩም ታውቋል። ጌታቸው አሰፋ አስመራ መግባታቸውን የዘገበው ስለ ህዋትና ሻቢያ ግንኙነት በቀዳሚነት ምስጢራዊ መረጃዎችን ቀድሞ በማውጣት የሚታወቀው ዩኤምዲ ሚዲያ ነው። የዩኤምዲ ሚዲያ ዘገባ እንደሚያመላክተው ከሆነም ጌታቸው አሰፋ ወደ አስመራ የተጓዙት ለህክምና በሚል ነው ተብሏል። ይሁን እንጂ የደህንነቱ ሰው ጌታቸው ከመቀሌ የተሻለ የህክምና አገልግሎት ለማግኘት ወደ አስመራ ያቀናሉ ተብሎ አይጠበቅም። ይልቁንም የህወትና የሻቢያን ግንኙነት በማሳለጥ የሚታሙት ጌታቸው ይህንኑ ስራቸውን ለማከናወን ወደ አስመራ እንደገቡ ነው የሚጠበቀው። ጌታቸው ወደ አስመራ የተጓዙት በድንበር በኩል በመኪና መሆኑ የተገለጸ ሲሆን አብረዋቸው ወደ አስመራ ስለሄዱ ሰዎች የመረጃ ምንጩ የጠቀሰው ነገር የለም። ጌታቸው አሰፋ አስመራ መግባታቸው የተሰማው ከፌዴራል መንግስቱ ጋር ከፍተኛ ያለ ውስጥ የተጋባው ህዋት ከፖለቲካ ፓርቲነት ከተሰረዘ በኋላ ነው። የህዋት ከፓርቲነት በይፋ መሰረዝ የተፈራውን ጦርነት ማስከተሉ አይቀሬ መሆኑ እየተነገረ ሲሆን፣ የመቀሌና አዲስ አበባ ውጥረት አይሏል። ከፌዴራል መንግስቱ ጋር የሚያገናኝ ብቸኛ ቀጭን መስመር የፕሪቶሪያ ስምምነት ነው ሲል የነበረው ህወሓት አላውቅህም ከተባልኩ ችግር ይፈጠራል ሲል መዛቱ ይታወሳል። ህወሓትን ከፖለቲካ ፓርቲነት ከመሰረዝ በመቆጠብ ውጥረቱን ማርገብ ይቻላል የሚለውን የብዙዎችን ምክረ ሀሳብ ሳይሳካ ቀርቶ የተፈራው ሆኗል። አሁን ላይ ከመቀሌና ከአዲስ አበባ ሰዎች በማህበራዊ ሚዲያ አክቲቪስቶቻቸው በኩል የሚሰማው ነገር ጦርነቱ አይቀሬ መሆኑን የሚያመላክት ነው። በፌዴራል መንግስት ሰዎችን በኩል ባለስልጣናትን ጨምሮ ህወሓት ከፓርቲነት በተሰረዘ የተያዘ ቅጽበት መጥፋት አለበት የሚል ዛቻ ላይ ናቸው። ህወት ይጥፋ በማለት በግንባር ቀደምነት የሚታወቁት አምባሳደር ሱሌማን ደደፎ ህወት ታሪኩን የሚጠፋበት ጊዜ አሁን ነው ብለዋል። አምባሳደሩ በይፋዊ ኤክስ ገጻቸው ባሰፈሩት መልእክት ደም መጣጮቹን የህዋት መሪዎች ከትግራይ ህዝብ ላይ ለመንቀል ከዚህ የተሻለ ጊዜ የለም ብለዋል። የትግራይ ህዝብ የህዋት መሪዎች ትክክለኛ ማንነት የተረዳበት ጊዜ አሁን ነው ያሉት አምባሳደሩ ተገቢውን ህጋዊ እርምጃ ለመውሰድ የትግራይን ህዝብ መከራ ማራዘም ነው ሲ ሲሉም አክለዋል። ህወት ከፋይ ካገኘ ማንኛውንም ነገር ከመሸጥ የሚመለስ ስላልሆነ የትግራይ ክልል ከአጎራባች ሀገሮች ጋር ያለው አዋሳኝ አካባቢዎች በሙሉ በመንግስት የጸጥታ ኃይሎች ቁጥጥር ስር መዋል ይኖርባቸዋል ብለዋል። በህዋት ደጋፊ አክቲቪስቶች በኩልም ከኤርትራ ጋር ተጣምረን የፌዴራል መንግስቱን ልኩን እናሳየዋለን እያሉ ነው። ለዚህም የህወት ጀኔራሎች ከትግራይ በረሃዎች እስከ ሱዳን ድረስ ያደራጁትን ጦር ዝግጁ እንዲሆን በተከታታይ ትእዛዝ እየሰጡ ነው። የፋኖ እና የመንግስት ኃይሎች የጀልባ ላይ ውጊያ ማድረጋቸው ተሰማ። የፋኖ ታጣቂዎች በጀልባ ሲጓዙ ጥቃት መክፈቱን መከላከያ አሳውቋል። በሌላ በኩል ደግሞ በእስክንድር ነጋ የሚመራው የፋኖ አደረጃጀት ከፍተኛ አመራር ከነታጣቂዎቹ ታጣቂዎቹ እጅ የመስጠቱ ጉዳይ ቀልብ ሳቢ ሆኗል። በእስክንድር ነጋ የሚመራው የአማራ ፋኖ ሕዝባዊ ድርጅት ከፍተኛ አመራር ጸዳሉ ደሴ ለመንግስት እጅ ሰጥቶ ደብረ ታቦር ከተማ መግባቱ ተረጋግጧል። ጸዳሉ የተወሰኑ ታጣቂዎችን ይዞ ከቀናት በፊት ደብረ ታቦር ከተማ መግባቱን የሚገልጽ መረጃ ባለፉት ቀናት በስፋት ሲሰራጭ ነበረ ሲሆን፣ በፋኖ ደጋፊዎች በኩል ደግሞ ሲስተባበል ነበር ከቀናት ውዝግብ በኋላ ራሱ የፋኖ አመራሩ ለመንግስት እጅ ሰጥቶ ደብረ ታቦር መግባቱን ከከፍተኛ ባለስልጣናትና ወታደራዊ መኮንኖች ጎን ቁሞ በሚዲያ አረጋግጠዋል። በሚዲያ እንደታየው ከሆነ ጸዳሉ ደብረ ታቦር ከተማ የገባው ጥቂት ታጣቂዎችን አስከትሎ ሲሆን ይዞት የገባው የጦር መሳሪያም ታይቷል። አመራሩ ከታጣቂዎቹ ጋር ይዞት የገባው የጦር መሳሪያም አንድ ሽቃ ሁለት ብሬንና በግልጽ ያልታየ ክላሽ መሆኑን የመንግስት ሚዲያዎች አሰራጩት ምስል ያመለክታል። ለመንግስት እጅ ሰጥቶ ደብረታቦር ከተማ የገባው ታናሽ ወንድሙ በውጊያ በተገደለ ማግስት መሆኑን እየተገለጸ ነው። አመራሩ በከፍተኛ ባለስልጣናትና ጄኔራሎች የተደረገለት በአበባ የታጀበ አቀባበል ተደራድሮ የገባ መሆኑን ያመላክታል የሚሉ አስተያየቶች እየተሰጡ ነው። በእስክንድር ነጋ የሚመራው የአማራ ፋኖ ሕዝባዊ ድርጅት እስካሁን ድረስ ስለ ከፍተኛ አመራሩ እጅ ሰጥቶ ወደ ከተማ መግባት ያለው ነገር የለም። በሌላ በኩል የፋኖ አመራሩ እጅ ሰጥቶ በገባበት በዛው በጎንደር ቀጠና መከላከያ በጀልባ ሲጓ ጓዝ የነበረ ኃይል ደምስሻለው ብሏል። መነሻቸውን ደቡብ ጎንደር ያደረጉ የፋኖ ታጣቂዎች በጣና ሐይቅ በጀልባ ተጭነው ሰሜን ጎጃም ቸፈር አዋሳኝ ማዕከላዊ ጎንደር አለፋ ወረዳ ጥቃት ሊፈጽሙ ሲንቀሳቀሱ ነበር ብሏል መከላከያ። በዘጠኝ ጀልባ ተጭነው ጥቃት ሊፈጽሙብኝ ነበር ያላቸው የፋኖ ታዋጊዎች አብዛኞቹ ገድሎ ቀሪዎቹን ማቁሰሉን አስታውቋል። አርባ አንድ ፋኖ ገደልኩ ያለው መከላከያ ሀያ ቁስሎ መማረኩንም የገለጸ ሲሆን የማረከው የጦር መሳሪያ ደግሞ ሀያ ገደማ መሆኑን አስታውቋል። በመጨረሻም ከነጩ ቤተ መንግስት ከባድ ማስጠንቀቂያ ሸልቋል። ነውጠኛው የትራምፕ አስተዳደር ለ4 ኪሎ እና ዳሎ መሪዎች ቋፍ ላይ ናችሁ እናረፉ የሚል ትዕዛዝ ተሰምቷል። በመካከለኛው ምስራቅና በዩክሬን ጦርነቶች የተጠመዱት ዶናልድ ትራምፕ ድንበር ላይ ያለው የኢትዮ ኤርትራ ትኩሳት እንዳሰጋቸው በሹማምንቶቻቸው በኩል ይፋ አድርገዋል። በተመሳሳይ የአውሮፓ ህብረት አስመራ እና አዲስ አበባ ለጦርነት አንድ እርምጃ ላይ ናቸው ሲል ተደምጧል። የአሜሪካ የህግ መወሰኛ ምክር ቤት የውጭ ጉዳዮች ቋሚ ኮሚቴ ትናንት በአፍሪካ ቀንድ ወቅታዊ ሁኔታ በተለይም በኢትዮ ኤርትራ ውጥረት ዙሪያ ልዩ የሰሚ መድረክ አካሂዷል። አሜሪካ በጉዳዩ ላይ ግምገማዋን ያቀረበችው በሁለቱ ሀገራት መካከል ያለው አሁናዊ ግንኙነት ከመረበሻ አልፎ በማንኛውም ሰዓት ወደ ጦርነት ሊቀየር እንደሚችል በመስጋት ነው። በስብሰባው ላይ ማብራሪያ የሰጡት የአሜሪካ የውጭ ግንኙነት ካውንስል ባለሙያዎች በኢትዮጵያና ኤርትራ መካከል ያለው ሰላም አስተማማኝ እንዳልሆነ ጠቁመዋል። ይልቁንም የሁለቱ ጎረቤት ሀገራት አሁናዊ ግንኙነት በከፍተኛ ውጥረት ላይ መሆኑንና የተፈራው ጦርነት ሊፈነዳ መቃረቡን አስረድተዋል። ለሁለቱ ሀገራት ውጥረት ዋና ምክንያት የኢትዮጵያ መንግስትና ህወሓት የተፈራረሙት የፕሪቶሪያው ስምምነት ሙሉ በሙሉ ተግባራዊ አለመሆን ነው ተብሏል። እንዲሁም የኤርትራ ወታደሮች የትግራይ ግዛቶችን ተቆጣጥረው መቀጠላቸው ለኢትዮጵያና ኤርትራ ወደ ጦርነት መንደርደር ምክንያት መሆኑን ባለሙያዎቹ ጠቅሰዋል። የግጭት ማቆም ስምምነቱ አጣብቂኝ ውስጥ ገብቷል ያሉት ባለሙያዎቹ ለተግባራዊነቱ ዓለም አቀፍ ግፊት ያስፈልጋል በማለት መክረዋል። የፕሪቶሪያ ስምምነት አፈጻጸም የተጓተተው በማንኞቹ ተዋዋዮች እንደሆነ የአሜሪካ ባለሙያዎች ትንተና በው ላይ ይገልጽም። ምንም እንኳን የአሜሪካ የውጭ ግንኙነት ባለሙያዎች ትንተና የኤርትራ ጦር የትግራይን ግዛቶች ተቆጣጥሮ መቆየቱ ነው ቢልም ሕወሓትና ሻዕቢያ መጣመራቸው እየተነገረ ነው። የአሜሪካ ባለሙያዎች ያቀረቡት ትንተናና አሁን ላይ እየታየ ያለው አሰላለፍ የሚጋጭ ሲሆን የውጥረቱ መነሻ የአሰላለፎች ለውጥ ነው የሚሉ ተጨባጭ ትንተናዎች እየቀረቡ ነው ኤርትራ በሰሜኑ ጦር ጦርነት ወቅት ከነበረችበት አሰላለፍ ተከርብታ ከህወት ጋር ጥምረት መፍጠሯን የሚያረጋግጡ መረጃዎች በስፋት እየወጡ ነው በጦርነቱ ወቅት ከፌዴራል መንግስቱ ጎን ተሰልፈው የነበሩት እንደ ኤርትራና ፋኖ ያሉ ዋና አጋሮች አሁን ላይ ተቀናቃኝ ሆነዋል የኢትዮ ኤርትራ ሁናዊ ውጥረት ከአሜሪካ በተጨማሪም አውሮፓ ህብረት በእጅጉ እንዳሳሰበው እየገለጸ ነው በኢትዮጵያና በኤርትራ እንዲሁም በኢትዮጵያና ግብፅ መካከል በቀይ ባህር አካባቢ የተፈጠረው ውጥረት በአውሮፓ ህብረት ጥቅሞችና ደህንነት ላይ ከባድ ስጋት እንደደቀነ። የአውሮፓ ግንኙነት ካውንስል ሰሞኑን ባወጣው አንድ ሪፖርት አመላክቷል። ካውንስሉ በሪፖርቱ ውጥረቱ ወደ ሌሎች የአፍሪካ ቀንድ ክፍሎች እየተስተጋባ መሆኑና ሶማሊያን ጨምሮ ቀጠናውን ወደ ባሰ አለመረጋጋት ሊከተው እንደሚችል ስጋቱን ገልጸዋል። አውሮፓ ሕብረት በኢትዮጵያና ሶማሊያ መካከል የተደረሰው የባህር በር ስምምነት በመደገፍ በኢትዮጵያና ጎረቤቶቿ መካከል ያለው ውጥረት እንዲረግብ ጥረት እንዲደረግና ሁለቱ ሀገራት የንግድ ኮሪደር እንዲገነቡ እንዲደግፍ ካውንስሉን መክሯል። በኢትዮጵያና በኤርትራ መካከል የተፈጠረው ውጥረት ከፈነዳ በቀጠናው እጅግ ከባድ ቀውስ የሚያስከትል ጦርነት እንደሚከሰት ብዙዎች እያስጠነቀቁ ነው። ውጥረቱ የሚፈነዳ ከሆነ ጦርነቱ በሁለቱ ሀገራት መካከል ብቻ ተገድቦ የሚቀር አይደለም የሚለው የፖለቲካ አዋቂዎች ትንተናም በስፋት ይሰማል። ሩሲያና ዩክሬን ዛሬ የሰላም ንግግር ላይ ይጀምራሉ ቢባልም ፕሬዚዳንት ፑቲን ግን አይሳተፉም ተብሏል። የሩሲያው ፕሬዚዳንት ቭላዲሚር ፑቲን ዛሬ ቱርክ ኢስታንቡል ውስጥ በሚካሄደው የሩሲያ ዩክሬን ጦርነትን የተመለከተ የሰላም ንግግር ላይ እንደማይገኙ ተገለጸ። የዩክሬኑ ፕሬዚዳንት ቮለዲሚር ዘለንስኪ በንግግሩ ላይ መሪዎች እንዲገኙ ጥያቄ ቢያቀርቡም ከፕሬዚዳንት ፑቲን ጽሕፈት ቤት የወጣው መግለጫ የሩሲያ ልኡክ የሚመራው በፑቲን ረዳት ቭላዲሚር ሜዴንስኪ መሆኑን አመልክቷል። ቀደም ሲል ቭላድሚር ፑቲን በሰላም ንግግሩ ላይ የሚገኙ ከሆነ ዘለንስኪ ራሳቸው እንደሚሳተፉና ከፑቲን ጋር ለሚደረግ የፊት ለፊት ንግግር ዝግጁ መሆናቸውን አስታውቀው ነበር። ፕሬዚዳንት ፑቲን ኢስታንቡል የሚገኙ ከሆነ የአሜሪካው ፕሬዚዳንትም ሊገኙ እንደሚችሉ ፍንጭ ተሰጥቶ የነበረ ቢሆንም አሁን ግን ትራምፕ በንግግሩ ላይ እንደማይሳተፉ ተገልጿል። ነገር ግን የዩክሬኑ ፕሬዚዳንት ዛሬ ሐሙስ በቱርክ ዋና ከተማ አንካራ ውስጥ ከሀገሪቱ ፕሬዚዳንት ረሲብ ጣይፕ ኤርዶዋን ጋር ይገናኛሉ ተብሏል። በንግግሩ ላይ የሚሳተፉ ከሆነ ዘለንስኪን በቀጥታ እንደሚሳተፉ ገልጸዋል። ፑቲንና ዘለንስኪ ከታህሳስ 2019 ወዲህ በአካል ተገናኝተው አያውቁም። ሩሲያና ዩክሬን የመጨረሻውን ቀጥተኛ ድርድር ያደረጉት ሞስኮ መጠነኛ ሰፊ ጥቃቷን በዩክሬን ላይ ከከፈተች ከአጭር ጊዜ በኋላ ቱርክ ውስጥ ነበር። ሁለት ዓመት ባለፈው የሩሲያና የዩክሬን ጦርነት ሩሲያ በምስራቃዊ ዩክሬን ያሉ ግዛቶችን ቀስ በቀስ በማስፋፋት ተቆጣጥራለች። ባለፈው እሁድ ፕሬዚዳንት ፑቲን በሩሲያና በዩክሬን መካከል ቀጥተኛ ንግግር በቱርክ ትልቋ ከተማ ኢስታንቡል ውስጥ ያለ ምንም ቅድመ ሁኔታ እንዲካሄድ ጥሪ አቅርበዋል። ለዚህም ምላሽ ፕሬዚዳንት ዘለንስኪ ፑቲን የሚሳተፉ ከሆነ ራሳቸው በቀጥታ እንደሚገኙ አሳውቀው ነበር። የፑቲን የኢስታንቡል ንግግር ሀሳብ የመጣው የአውሮፓ መሪዎች ቅዳሜ ዕለት በዩክሬን ዋና ከተማ ኪየቭ ከተገናኙ በኋላ ለአንድ ወር የሚቆየ ተኩስ አቁም እንዲደረግ ጥሪ ካቀረቡ በኋላ ነው። የአሜሪካው ፕሬዚዳንት ትራምፕ የዩክሬን የንግግር ጥሪውን እንድትቀበል መጠየቃቸውን ተከትሎ ዘለንስኪ ራሳቸው በንግግሩ ላይ በቀጥታ እንደሚሳተፉ ገልጸው ነበር። ዛሬ በሚደረገው ንግግር ላይ ፑቲን የሚገኙ ከሆነ ትራምፕም ሊገኙ የሚችልበት እድል እንደሚኖር ትናንት ረቡዕ አሳውቀው ነበር። ኳታር የሚገኙት ትራምፕ ለጋዜጠኞች እንደተናገሩት በንግግሩ ላይ ፕሬዚዳንት ፑቲን ስለመገኘታቸው የሚያውቁት ነገር እንደሌለ ገልጸዋል። ነገር ግን አሜሪካ በከፍተኛ ባለስልጣናት የሚመራ ልዑክ በንግግሩ ላይ እንዲሳተፍ እንደምትልክ ይጠበቃል። የአሜሪካው የውጭ ጉዳይ ኃላፊ ማርኮ ሩቢዮ ዛሬ ሐሙስ ከኔቶ አባል ሀገራት የውጭ ጉዳይ ሚኒስትሮች ጋር ለመወያየት ረብ ሁለት ቱርክ መግባታቸው ተነግሯል። ከሩሲያና ዩክሬን ንግግር በፊት ከሮቢዮ ጋር የተገናኙት የዩክሬኑ የውጭ ጉዳይ ሚኒስትር አንድሪ ሳቢያ አሜሪካ ሰላም ለማውረድ ለምታደርገው ጥረት አገራቸው ቁርጠኛ መሆኗንና ሩሲያ ገንቢ እርምጃ በመውሰድ ምላሽ እንድትሰጥ ጥሪ አቅርበዋል። ወደ ስልጣን እንደተመለሱ በአጭር ጊዜ ውስጥ የሩሲያና ዩክሬንን ጦርነት እንደሚያስቆሙት የተናገሩት ፕሬዚዳንት ትራምፕ ተኩስ እንዲቆም ጥሪ ሲያደርጉ ቆይተዋል። ከጦርነቱ መጀመር በኋላ በፑቲን ላይ ምዕራባውያን እየወሰዱት የነበረውን የማግለል እርምጃ በማብቃት ትራምፕ ፑቲንን በስልክ ከማናገር አልፈው ልዩ መልእክተኛቸውን ወደ ሞስኮ ልከዋል።